ጥራት ያለው የግብርና ግብዓት ለዘርፉ ዝማኔ፣ ለምርትና ምርታማነት ዕድገት ብሎም ለግብርና ሽግግር ቁልፍ መሆኑ ተገለጸ። የማዕከላዊ ኢትዮጵያ ክልል የግብርና ግብዓቶች ጥራት ቁጥጥር ኳራንታይን ባለስልጣን ህገወጥ የግብርና ግብዓቶች ዝውውር ለመከላከል ከህገወጥ የግብርና ግብዓቶች ዝውውር ቁጥጥር ግብረ ኃይልና ባለድርሻ አካላት ጋር የውይይት መድረክ በአላባ ከተማ አካሄዱ ተመላክቷል። የውይይት መድረኩን በንግግር የከፈቱት በምክትል ርዕሰ መስተዳደር ማድረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪ እና የክልሉ ግብር የግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር ጥራቱን የጠበቀ የግብርና ግብዓት ዘርፉን ለማዘመን ምርትና ምርታማነትን ለማሳደግ፣ ብሎም ለግብርናው ሽግግር ቁልፍ ጉዳይ መሆኑን ተናግረዋል። ጥራት ያለው ግብርና ግብዓት ለግብርናችን መዘመን፣ ለምርትና ምርታማነት ማደግ፣ ለዜጎች ተጠቃሚነት፣ ለሀገር ሰላም ግንባታ ቁልፍና በግብርና ግብዓቶች ላይ የሚደረገው የጥራት ቁጥጥር ስራ ምርትና ምርታማነትን ከማሳደግ አልፎ ስድስቱን ዋና የግብርና ምሰሶዎች ለማሳካትም መሰረት መሆኑን አቶ ኡስማን ሱሩር ተናግረዋል። እንደ ክልል ስድስት ምሰሶዎችን አስቀምጠናል። እነኚህ ጉዳዮች ማወቅ ለሁሉም ሰው ይጠቅማል። ልክ በየቤተ ደብራችን የምናመልክበት ስንተኛ ስንነሳ የምንለው አለን፣ አለ በሙስሊሞቹ ሀያተል ኩርሲ ሲተኛ ሲነሳ ስትተኛ ስትነሳ የሚሉት አላቸው። በኦርቶዶክስ እምነት ተከታዮች ውዳሴ ማርያም፣ መዝሙረ ዳዊት ችን ሳያጣቅስ የሚተኛ የለም የሚነሳ የለም። በሌሎቹ ክርስትና እምነት ተከታዮች ዘዳግም 66 ስተኛም ስትነሳም ይላል አይደለም? ይሄን ሳይል የሚተኛ የሚነሳ የለም። ይህም በደንብ ያዝ። ከማንም ጋር አለም፣ ወዴት የምታደርገው ከራስ ጋር ነው። ስድስቱ ምሰሶዎች ማወቅ ማለት የግብርና ሴክተር መሪ ወይ የግብርና ባለሙያ ጉዳይ ብቻ አይደለም፣ የሁሉም ዜጋ ጉዳይ ስድስቱ ምሰሶዎች የሚሳካው ጥራት ባለው የቴክኖሎጂ አቅርቦት፣ ስርጭት፣ አጠቃቀም ብቻ ያዙ በደንብ አድርጋችሁ። ግባት አቅራቢዎች እናንተ የወደፊት የኢትዮጵያ ማዕከላዊ ኢትዮጵያ ተስፋዎች ናችሁ። ብታምኑም ባታምኑም ዛሬ ትንሽ ብር ምሰሩ ሊመስላችሁ ይችላል። ለልጅ ልጆቻችሁን ምሰሩት። እንደዛ አሰባችሁ ስሩ። ስትደራጁም በዛ መንገድ ነው አንዳንዱ የቅኝት የምናምን ችግር ይዞር ይችላል ምንድናቸው ስድስቱ ምሰሶዎች ግብርና ምርትና ምርታማ አሳድገን አዘምነን ውጤታማ አድርገን አንደኛው ምሰሶ የምግብና ስነ ምግብ ዋስትናን በቤተሰብ ደረጃ ማረጋገጥ ነው ሁለተኛው ምሰሶ የገቢ ምርትን በሀገር ውስጥ የመተካት ስራ መስራት ነው ከውጭ ቢገባ ምርትን በብዛት በጥራት አምርቶ ከውጭ የሚገባው በአገር ውስጥ መተካት። ምንድነው የሚገባው ለጥሩት ትችላላችሁ? የአቮካዶ ዘይት ይገባል፣ አፕል ይገባል፣ የወተት ዱቄት ይገባል። ብዙ ሩቅ ቦታ እንሂድ። አቮካዶን በብዛት በማምረት የወተት ምርታማነት በማሳደግ አፕልን ሊመረትባቸው የሚችሉ ቦታዎች በስፋት በማምረት በአገር ውስጥ ምርት መተካት የአምራቹን ገቢ ማሳደግ ኑሮ መቀየር ለይሄ ምርት ይመጣበትን ዶላር ደግሞ ኢትዮጵያ ኢንዱስትሪ እንድትገዛበት ማድረግ ማለት ነው። ሶስተኛው ምሰሶ የወጪ ምርትን ማሳደግ ነው። የወጪ ምርት በአይነት፣ በብዛት፣ በጥራት በአይነት አምርቶ ይሄ የወጪ ምርት ስዳሳድግ አብራችሁ ይጠቀማል፣ ሀገር ትጠቀማለች። ምንድነው የወጪ ምርት ልትሉ ትችላላችሁ? አሁን ዘ ግሪን ጎልድ ሉታል ነጮቿ አሁን ይሄን አቮካዶ አረንጓዴው ወርቅ ብለውታል ምግብ ነው፣ ዶላር ነው፣ ስራ እድል ነው፣ የኢንዱስትሪ ግብዓት ነው። አብነት ነው እንጂ የማነሳው በርካቶች ሌሎች አሉ። አራተኛው የግብርና ማኒፋክቸሪንግ ኢንዱስትሪዎች ከጥቃቅን እስከ ከፍተኛ ያሉት አመቱን ሙሉ ግብዓት እንዲያገኙ ምርትን ለኢንዱስትሪ የሚሆን በጥራት በብዛት በአይነት በተከታታይነት ሳይቋረጥ ማለት ነው። ኢንዱስትሪ ያው እንደ ሰው ልጅ ነው። የሰው ልጅ በቀን ሶስቴ ወይም ሁለቴ መብላት ግድል ግድልለን ለመኖር ለመስራት። ኢንዱስትሪም በአመት በተቀመጠለት ጊዜ አለ፣ በቀን የሚሰራው ሰዓት አለ። መቆም አይችልም፣ መቆም የለበትም። ያን ለማድረግ ግብዓት ይፈልጋል። አምስተኛው የግብርና ሴክተሩ ለዜጎች የስራ ዕድል ምንጭ እንዲሆን ማድረግ። ለየትኞቹ ዜጎች? ለወጣቶች፣ ለሴቶች፣ ለአረጋውያን፣ ለአካል ጉዳተኞች፣ ለተማሩ፣ ላልተማሩ ማለት ነው ለእነኚህ ሁሉ የስራ እድል ምንጭ ሆኖ አለበት። ይሄ የሚሆነው ምን ሲሆን ግብርና ሲዘምን ነው። ግብርና ጥራት ባለው ቴክኖሎጂ ሲታገዝ ነው። ዘላቂነት የሚያረጋግጠው እንግዲህ እነ አምስት ነገሮች ስንሰራ ስድስተኛው ምሰሶ እነኚህ በሙሉ ነገሮች አሳክተን የምግብ ሉዓላዊነትን ያረጋገጠ ድህነትን ያሸነፈ ወደ ብልጽግናው ማማ ከፍ ያለ ቤተሰብ፣ ማህበረሰብ፣ ክልል መፍጠር ነው። ግብርና በሀገራችን የምግብ የገቢ የሀብት አልፎም የሰላም ምንጭ ነው ያሉት የተከበሩ አቶ ኡስማን ሱሩር ዘርፉ ያለ ቴክኖሎጂ መዘመን ስለማይችል በሜካናይዜሽን ላይ በትኩረት እየተሰራ መሆኑንም ተናግረዋል። ግብርና የዜጎች የኑሮ መሰረት ነው። የሀብት ምንጭ ነው። የምግብ ምንጭ ነው። የስራ ዕድል ምንጭ ነው። የሰላም ምንጭ ነው። የሁሉ ነገራችን መሰረት የሆነው ግብርና ሊዘምን የሚችለው ጥራቱን የጠበቀ ደረጃውን የጠበቀ በግብርና ግብዓት ወይም በቴክኖሎጂ ሲታገዝ ነው። ግብርና ዕድገቱ ያለ ቴክኖሎጂ ሊታሰብ አይችልም። ጥራት ያለው ግብዓት ለላቀ ምርታማነት አይተኬ ድርሻ አለው። ግብርናን ማዘመን ማለት ግብርና በቴክኖሎጂ የታገዘ ማድረግ ማለት ነው። መንግስት የተለያዩ የፖሊሲ አማራጮችን በመከተል ለዘርፉ ዝማኔ በትኩረት እየሰራ መሆኑን የጠቀሱት አቶ ስማን ስሩር ከ መቶ በላይ የግብርና መካናይዜሽን ማሽኖች ከቀረጥ ነጻ ወደ ሀገር ውስጥ እንዲገቡ መደረጉንም አብራርተዋል በመሆኑ እንግዲህ መንግስታችን ባለፉት አመታት ያው ከጊዜ ወደ ጊዜ እያደገ የመጣውን የህብረተሰብ ፍላጎት ለማካት ግብርናችንን ለማዘመን በርካታ ንሽቴዎቹን ነድፎ መንግስታችን እየሰራ ያለ በተለይ ግብርና ዘርፉ እንዲዘምን የተለያዩ እርምጃዎችን እየወሰደ ያለ የፖሊሲ እርምጃዎች የግብርና ግብዓቶች በተመጣጣኝ ዋጋ ላርሶ አደሩ ላልሚው ባለሀብት እንዲቀርቡ የተለያዩ አማራጭ የፖሊሲ እርምጃዎችን ወስደዋል። ከዚህ አንዱ የግብርና ሜካናይዜሽን መሳሪያዎች ከስድስት መቶ በላይ አይነት ያላቸው የሜካናይዜሽን መሳሪያዎች የቅድመና ድህረ ምርት ማሳደጊያ መሳሪያዎችን በተለየ መንግስት የመንግስት ፖሊሲ እርምጃ ከታክስ ነፃ ሆነው እንዲገቡ አድርጓል። ባለፉት ዓመታት የግብርና ግብዓቶች ስርጭትና አስተዳደር ብዙ ችግር የነበሩበት እንደሆነ የገለጹት ኃላፊው የህገወጥ ግብርና ግብዓቶች ቁጥጥር ግብረ ኃይል በመፍጠር በቅንጅት በተሰራው ስራ ችግሩ መቀነሱን ተናግረዋል። የክልሉ ግብርና ግብዓቶች ጥራት ቁጥጥር ኳራንታይን ባለስልጣን ዋና ዳይሬክተር ዶክተር አብዱልሐኪም አልቤ በበኩላቸው በክልሉ ውስጥ በግብርና ግብዓቶች በተደረገ የክትትልና የቁጥጥር ስራዎች ተጨባጭ ውጤት መምጣቱን ገልጸው የነበሩት ጠንካራ ጎኖችን አጠናክሮ በዘርፉ የታዩ ክፍተቶችን በማረም ለሚቀጥሉት ጊዜያት ሰዎች በቅንጅት መስራት እንደሚያስፈልግ ተናግረዋል። የምናደርግበት ሰዓት ላይ አልተረጋጉም በሚል ሊጠቀምብን የፈለጉም አካላት የነበሩበት ብዙ በዚህ ጉዳይ ላይ እጃቸውን ሲያስረዝሙ የነበርን የያዝንበት የቀጣንበት በሂደቱ ደግሞ እየደገፍን ስኔ ደግሞ በየአካባቢው ለውጥ የመጣበት ሁኔታ መኖሩ የሚነሳ ነው። ቅድም ደሱ እንደውም ሲያነሳ ነበር፣ አንዱ ኢንሴኖ ነበር በጣም በብዛት ከ27 28 አግሮኬሚካል ትሮች ኖሮ አንዳቸውም ግን በዛ ሂደት ውስጥ ከስምንት በላይ የሚሆኑ አልነበሩ ህጋዊ ሆነው እየሰሩ የነበሩት እና በነበረን ድጋፍ ክትትል እዛ አካባቢ እኔም ሳላመሰግን አላልፍም። ከመምሪያ ኃላፊ ጀምሮ የከተማ እያንዳንዳቸው መዋቅሮች ስንሄድ ከእኛ ጋር በጋራ ሆነው ኦሪንቴሽን ወስደው ሲሰሩ እርምጃም እየወሰደ ነገር ግን እርምጃው ደግሞ ይህ ሜድ ማቁም መስራት እየፈለጉ ህጋዊ ሆነው በዛም ዘርፍ የተመረቁ ሆኖ ጭምር የነበሩ ስለነበር እነሱን እየደገፍን እያገዝን ህጋዊ ሆነው እንዲሰሩ ያደረግንበት ሂደቶችን ሆሳና ከተማም ላይ ከማታም ላይ በተለያዩ መዋቅሮች ላይ የነበሩ ጉዳዮች ነው በዘርፉ የሚስተዋሉ ችግሮችን ለመቅረፍ የግብረ ኃይሉ ቅንጅት ወሳኝ መሆኑን የተናገሩት ዶክተር አብዱል ሀኪም አልቤ የንግድ ፈቃድ አሰጣት የጥራት ቁጥጥርና የግብዓት አቅርቦትና ሽያጭ ላይ ጠንከር ያለ ክትትልና ቁጥጥር ማድረግ ለምርትና ምርታማነት ዕድገት ወሳኝ ጉዳይ መሆኑንም አብራርተዋል አሁንም ከተጋገዘ አሁንም የነበረን እዚህ ያክል ደርሰናል ስለዚህ አሁን የሚቀረን ደግሞ መንገድ ብዙ እንትን የተናበብን ተቀናኝተን ከሰራን በእርግጠኝነት ዜሮ ማናደርግበት ምንም ምክንያት አይኖርም። ግን ሁላችሁም አጋዥ መሆን አለባችሁ። እዚህ ዛሬ አግሮ ዲለሮች አላችሁ፣ ዋንስቶፕ ሾፕ አላችሁ፣ ዘር አምራች አላችሁ፣ የኛ መዋቅሮች አላችሁ እና በቅንጅት ከሰራን ብዙም እንቸገራለን የሚል ነገር የለኝም። በመድረኩ የህገወጥ የዝውውር ግብረ ኃይል አባላት፣ የክልሉ ከፍተኛ የመንግስት ስራ ኃላፊዎች፣ የዞን እና የልዩ ወረዳ ባለድርሻ አካላት ተገኝተዋል።